መጽሐፍ ቅዱስ ክፍል አንድ የስሙ ትርጉም ቅዱስ የሚለው ቃል ከግዕዙ ቀደሰ የሚል ግስ የወጣ ሲሆን ትርጉሙ መረጠ፣ ለየ እንደማለት ነው። ስለዚህ መጽሐፍ ቅዱስ ስንል የተመረጠ፣ ልዩ መጽሐፍ ማለታችን ነው። ማስታወሻ በግዕዝ ፊደል ውስጥ ሁለት አይነት ሠ እና ሰ አሉ። በተለያዩ አገባብ ሲጠቀምባቸው የትርጉም ልዩነት ያመጣሉ። ለምሳሌ ቀደሠ አመሰገነ ቀደሰ፣ ለየ ለምሳሌ ተቀደሱ ስል ከመካከላቸው ውጡና የተለያችሁ ሆኑ እንደ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 17። መጽሐፍ ቅዱስ ቅዱስ የተባለበት ምክንያቶችም አንደኛ፣ ሰጪው እግዚአብሔር ራሱ ቅዱስ በመሆኑ፣ ሁለተኛ ሰፈር ቁጥር ከሌላቸው የዓለማችን ልዩ ልዩ መጻሕፍቶች እጅግ በጣም የተለየ መጽሐፍ በመሆኑ ነው። መጽሐፍ ቅዱስ ምንድን ነው? አንደኛ መጽሐፍ ቅዱስ ራሱን የእግዚአብሔር ቃል በማለት ይጠራል። ማርቆስ ምዕራፍ 7 ቁጥር 13፣ ሮሚ 10 17። ይህ ማለት የእግዚአብሔር ቃል ከመሆኑ የተነሳ እግዚአብሔር ጻድቅ ወይም እውነተኛ እንደመሆኑ መጠን መጽሐፍም ምንም አይነት ግድፈት የሌለበት ወይም እነራንትና ፍጽሞ ሲተሳልባ ወይም እንፋል ያሉናው ማለት ነው። መጽሐፍ ምሳሌ ምዕራፍ 30 ቁጥር 5፣ ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር 20 የዮሐንስ ወንጌል ምዕራፍ 10 ቁጥር 35 መዝሙር ዳዊት ምዕራፍ 19 ቁጥር ሰባት ሁለተኛ እጅግ በጣም ረጅም እድሜ ያለው መጽሐፍ ሲሆን በስርጭትም ረገድ የመጽሐፍ ቅዱስን ያህል ስርጭት ያለው የሃይማኖት የሚሆን ሌላ አይነት መጽሐፍ በዓለም ላይ ከቶ አይደለም። ያም ብቻ ሳይሆን ባለማችን ቋንቋዎች ሁሉ የተተረጎመ መጽሐፍ ቅዱስ ብቻ በመሆኑ ልዩ ያደርገዋል። ማስታወሻ መጽሐፍ ቅዱስ ከሁለት ሺህ በላይ በሆኑ ቋንቋዎች የተተረጎመ ሲሆን በዓለም ሁሉ ያልደረሰበት ሀገር ፈጽሞ የለም። ሶስተኛ ለዘላለም ሕይወት የሚሆነው የአምላክ ማዳኛ ኃይል ወይንም ወንጌል ለምንገለገልበት ብቸኛ መጽሐፍ መጽሐፍ ቅዱስ ነው። ሮሜ 1፡16 እንዲሁም በስጋ ሕይወት ስንኖር በዚህ ምድር ለስጋችን፣ ለነፍሳችን፣ ለመንፈሳችን የሚሆን በረከት የምናገኝበት መጽሐፍ ነው። ዮሐንስ 15፡7 ለየትኛውም ዓይነት ስጋዊና መንፈሳዊ ኑሯችን መመሪያና መልስ አለው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። አራተኛ መጽሐፍ ቅዱስ ለሽማግሌዎች፣ ለሕፃናት፣ ለሚውራን፣ ለመሜናን፣ ለወንዶች፣ ለሴቶች ሁሉ የምሆን ሁሉም ያነቦት የሚችሉ እና ብቸኛው መጽሐፍ ነው። እንዲሁም በየትኛውም ባይል ውስጥ በየትኛውም ግለሰብ ወዘተ ልነብብ የምችልና ለውጥ ማምጣት የምችል ሬቨሌሽነሪ መጽሐፍ ነው። አምስተኛው በውስጡ ያለው ታሪክ እውነተኝነት ደግሞ ይበልጥ ከየትኛውም የሃይማኖት መጽሐፍ ልዩ አድርጎታል። በውስጡ ያሉት ግለሰቦች፣ የእግዚአብሔር ታላላቅ ስራዎች ወዘተ እውነተኛ ስለሆኑ ለማንኛውም ሰው እውነተኛና ተጨባጭ የሆነን የህይወት መመሪያ ሊሰጥ ይችላል። ከዚህ ባሻገር ስለሚመጣው ቀጣይ ህይወትም በእርግጠኝነት ዋስትና መስጠት ይችሏል ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ስድስተኛ የእግዚአብሔርን ቀጥተኛ ሀሳብ ለሰዎች መግለጥ የቻለ ብቸኛ መጽሐፍ እርሱ ነው። ይህ ማሟላት የሚችል የሃይማኖት መጽሐፍ በዓለም ላይ ፈጽሞ የለም። በማንኛውም ጉዳይ ላይ ቀጥተኛ የሆነ የእግዚአብሔር ፈቃዶች እና ፍላጎቶች የሚገኙበት በመጽሐፍ ቅዱስ ውስጥ ብቻ ናቸው። ሰባተኛ የመጽሐፍ ቅዱስ ዋነኛ ችርክ ወይንም ክራንድ ትንግ ጌታ ኢየሱስ ብቻ ነው። ከመጽሐፍ መጀመሪያ እስከ መጨረሻ ድረስ ጌታ ኢየሱስ ክርስቶስ ዋናው ገጸ ባህሪና መጽሐፍ ሊገልጠው የፈለገው ማንነት ነው። ሰው መጽሐፍን አንብቦ ወደ ኢየሱስ ካልመጣ የመጽሐፍ ቅዱስ ጥናት ግቡን አልመጣም ማለት ነው። ዮሐንስ 5:39 ስምንተኛ የዓለምን ጅማሬ ያሳለፈችውን ታሪክ፣ አሁን እያሳለፈች ያለውን ሁኔታ፣ ገና ሊመጣ ያለው የዓለም ታሪክ፣ የዓለም ፍጻሜ፣ የሚመጣውን አዲስ ሰማይና ምድር መግለጥ የቻለ መጽሐፍ መጽሐፍ ቅዱስ ብቻ ነው። ኤፌሶን ምዕራፍ 1 ከቁጥር 9 ይህ የመጽሐፍ ቅዱስ ዋነኛ ዓላማዎች አንደኛ ሰዎች ወደ እግዚአብሔር የሚቀርቡበት እና የሚታረቁበት የሚድኑበት መንገድ ማሳየት ዮሐንስ 14 ቁጥር 6 ዕብራውያን 7 25 ሁለተኛ ከእግዚአብሔር ጋር እየታረቁ እነዚህ ደግሞ እንዴት ባለ ስጋዊ እና መንፈሳዊ ኑሮ መኖር እንደሚገባቸው መመሪያ እና ምክር መስጠት ሁለተኛ ጢሞቴዎስ 3 14 እስከ 17 የመጽሐፍ ቅዱስ ጥቅሞች መጽሐፍ ቅዱስ የትየለሌ ጥቅሞች ለሰው ልጆች ይሰጣል። ግለሰቦችን፣ ህብረተሰቦችን፣ ሀገራትን አስደናቂ ለውጦች እንዲያመጡ ያደረገ ታላቅ መጽሐፍ ነው። ምክንያቱም ቃሉ ህይወት ያለው ወይም ለሊቪንግ ወርድ እና የምሰራ ወይም ኦፕሬቲቭ ስለሆነ ነው። ዕብራውያን 4:12። የመጽሐፍ ቅዱስ እውቀት ከምሰጠው መንፈሳዊና ስጋዊ ጥቅሞች ጥቂቶቹ የሚከተሉት ናቸው። አንደኛው ከእግዚአብሔር ዳግመኛ ለመወለድ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 እስከ 25 ያዕቆብ 1 18። ሁለተኛ በማንኛውም ጉዳይ ላይ የእግዚአብሔር ፍቃድ ለማወቅ ሐዋርያት ሥራ 17 11። ሶስተኛ መንገዳችን እንዲከናወንልን ያሱ ምዕራፍ 1 ከቁጥር 7 እስከ 9 መዝሙር ዳዊት ምዕራፍ 1 ከቁጥር 2 እስከ 3። አራተኛ እግዚአብሔርን ደስ ለማሰኘት። አንደኛ ሳሙኤል ምዕራፍ 15 ከቁጥር 22። አምስተኛ አዳት በማድረግ እግዚአብሔር ከመበደል ለመጠበቅ መዝሙር 119 ከቁጥር 11 ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 እስከ 35። ስድስተኛ መንገዳችን ለማንጻት መዝሙረ ዳዊት ምዕራፍ 119 ከቁጥር 9። ሰባት የልብ ደስታና ሐሴት ለማግኘት ኤርምያስ 15 ከቁጥር 16 ኢሳይያስ 66 ከቁጥር 5። ስምንተኛ አስተዋይ ነው። መዝሙር 119 ከቁጥር 7 ዘጠነኛ እግዚአብሔር ለመፍራት እና ክብር ለመስጠት ምሳሌ ሁለት አንድ እስከ አምስት አስረኛ በመንፈስ ቅዱስ ለመሞላት ምሳሌ አንድ 23 ሐዋርያት 10 40 አስራ አንደኛ እንደ እግዚአብሔር ሀሳብ በመጸለይ ጸሎታችን መልስ እንዲያገኝ ምሳሌ 15 ከቁጥር 7 ዮሐንስ ምዕራፍ 15 ከቁጥር 7 በአምላኩ ቤትን ለመታጠብና ለመንጻት ኤፌሶን 5:26 ዮሐንስ 15:6 13 እንደ ከሰዎች ወግና ስርዓት ነፃ ለመውጣት ማርቆስ 7 ከቁጥር 6 እስከ 13 ማቴዎስ 15 አንድ እስከ 14 አራተኛ መንፈሳችን እየመገበን በመንፈስ ለማደግ ሉቃስ አንደኛ ጴጥሮስ 2:2 ዕብራውያን 5:12 እስከ 14 15ኛ ታችን በሚገጥም የመከራና ፈተና በጽናት ለመቆምና እና ታላቅ አወዳደቅ ላለመውደቅ ማቴዎስ ሰባት አስራ ስድስተኛ ዲያብሎስን ለመዋጋት እና ለማሽን ማቴዎስ አራት አንድ ለመጠበቅ ማቴዎስ በእግዚአብሔር እየተናቀን እንዳንሆን አንደኛ ሳሙኤል ምዕራፍ 15 ከቁጥር 23። ሀያኛ በእግዚአብሔር እየተጠላን እንዳንሆን እና በርሱ ለመወደድ ሆሴ አራት ስድስት። ሀያ አንደኛ ከሚመጣው የእግዚአብሔር ፍርድ ለማምለጥ ሁለተኛ ነገስት 22 ስምንት ምሳሌ አንድ 24 እስከ ሰላሳ። ሀያ ሁለተኛ የተረጋጋ ሕይወት ለመምራት ምሳሌ አንድ ሰላሳ ሶስት። ሀያ ሶስተኛ ብፁዕ ለመባል ማለትም በእግዚአብሔር ፊት ምስጉን ለመሆን ራእይ አንድ ሶስት 3 24 ለሚጠይቁን ሁሉ መልስ ለመስጠት አንደኛ ጴጥሮስ ምዕራፍ ሶስት ቁጥር አስራ አምስት ምሳሌ ሀያ ሁለት አስራ ሰባት እስከ ሀያ አምስት ለሌሎች ብዙ ጥቅሞች መዝሙር ዳዊት 19 7 እስከ አስራ አንድ ወዘተ። መጽሐፍ ቅዱስ የተጠራባቸው ስያሜዎች አንደኛ መጽሐፍ ወይንም መጽሐፍ ወይንም እስክሪፕቸርስ ማርቆስ 15:28 ሉቃስ 24:27 ዮሐንስ 5:39 ሮሜ 15:4 መጽሐፍ ወይም ደ እስክሪፕቸርስ የሚለው ቃል መጽሐፍ ቅዱስ ብቻ ለመግለጽ የሚያገለግል ቃል ሲሆን ሌሎች መጽሐፍት አለመባሉ መጽሐፍ ቅዱስ ልዩ ያደርገዋል። ዮሐንስ 10:35 ሁለተኛ ቢሎ ወይንም አሮገ ኪዳንና አዲስ ኪዳን ሁለተኛ ቆሮንቶስ 3:6 ሶስተኛ ፊተኛው እና ኋለኛው ክዳን ዕብራውያን 8:7። አራተኛ ህይወት ያላቸው ወይ የእግዚአብሔር ቃላት ሐዋርያት 7:38 ሮሜ 3:2 ዕብራውያን 5:12። አምስተኛ የመንፈስ ሰይፍ ኤፌሶን 6:17። ስድስተኛ የእግዚአብሔር መጽሐፍ ኢሳይያስ 34:16። ሰባተኛ የእግዚአብሔር ቃል ቆላሲያስ 3:16 ማርቆስ 7:13 ሮሜ 10:17። ስምንተኛ በመዝሙር መቶ አስራ ዘጠኝ ውስጥ ብቻ መጽሐፍ ቅዱስ ከስድስት ባላነሱ የተለያዩ ስያሜዎች ተጠርቷል። አንደኛ ህግ፣ ሁለተኛ ምስክር፣ ሶስተኛ ትእዛዝ፣ አራተኛ ስርዓት፣ አምስተኛ ቃል፣ ስድስተኛ ፍርድ። ማስታወሻ አይሁድ የብሉ ክዳን መጽሐፍት ሲጠሩ በሶስት በመክፈል ሲሆን በሚሳይ ቃል ታናክ ናቸው ይህ ማለት ታ ተብራት ወይንም ህግ ና ነቢም ወይንም ነቢያት ኪ ከቶብም ወይንም መዝሙራትና መጻሕፍት ናቸው። በአንድ ላይ ሲጠራቸው በህግ በነቢያትና በመዝሙራት መጻሕፍት እያሉ ነበር። ጌታም የተጠቀመው በዚህ አጠራር ነበር። ሉቃስ ምዕራፍ 24 ከቁጥር መጽሐፍ ቅዱስ የተመሰለባቸው ምሳሌዎች አንደኛ መብራትና ብርሃን መዝሙር 1395 ድንጋዩን የሚያደቅቅ መዶሻ ኤርምያስ ሀያ ሶስት ሀያ ዘጠኝ ሶስተኛ ምግብ ኤርምያስ አስራ አምስት አስራ ስድስት ማቴዎስ አራት አራት ሄብራውያን አምስት አስራ አራት አራተኛ ወተት አንደኛ ጴጥሮስ ሁለት ሁለት አምስተኛ ማርና ወለላ መዝሙር መቶ አስራ ዘጠኝ መቶ ሶስት ስድስተኛ እሳት ኤርምያስ ሀያ ሶስት ሀያ ዘጠኝ ሰባተኛ ዋ ኤፌሶን አምስት ሀያ ስድስት ዮሐንስ አስራ አምስት ሶስት ስምንተኛ መስተዋል ያዕቆብ 1 23-25 ዘጠነኛ ሴይፍ ኤፌሶን 617 አኛ ዘር ሉቃስ። በመጽሐፍ ቅዱስ ውስጥ የተገለጠው አጠቃላይ የሆነ እግዚአብሔር ተደረጋገም ፍላጎት፣ አንደኛ እርሱ ብቻ አምላካችን ለመሆን መፈለጉ፣ ሁለተኛ እኛ የእርሱ ብቻ ህዝብ እንድንሆን መፈለጉና ሶስተኛ በመጨረሻም እርሱ ራሱን መካከላችን ለመኖር መፈለጉ። እኔ አምላካችሁ እሆናለሁ፣ እናንተም ሕዝቤ ትሆናላችሁ፣ እኔ በመካከላችሁ አድራለሁ። ዘሌዋውያን 21 12 ራእይ 21 3 በእግዚአብሔር መጽሐፍ ፈልጉ አንብቡም አፌ አዟልና። ኢሳይያስ 34 16 እንዲህ አይነት ቪዲዮ እንድደርሳችሁ ቪዲዮ ሰብስክራይብ፣ ለሌሎች እንድደርስ ደግሞ ላይክ እና ሼር አድርጉ። ተባረኩ።